ብስራት ሁለት እጁ ነበር ያው ታውቁታላችሁ። ብዙዎቻችሁ ምናልባት እድሉን አግኝታችሁ የመጣችሁ አርሶ አደሮችም አይታችሁት ይሆናል። ስታልፉ ስታገድሙ የምታዩት ቦታ ነው ይሄ እና ሁለት ሺህ ሰባት ጀምረን በዘላቂ መሬት አያያዝ ፕሮግራም ነው ስራውን የጀመርነው ከዚህ ጀምሮ፣ ላይ ይወጣል። በነገራችን ላይ ወደ ላይ ስለምናየው ምን ያህል ጫካ እንደሆነ፣ በዚህ ዘመን የእኛ ትውልድ የሚወቀሰው የነበረውን ደን ከማጥፋት በዘለለ የተካው ነገር የለም ነው እየተባለ ያለው። እዚህ አካባቢ ያሉ ማህበረሰቦች ግን ይህንን በአግባቡ ተንከባክበው 480 ሄክታር የሚሆን ነው አጠቃላይ የተፋሱ ስፋት። የእርሻ ማሳውን በቁስ አካላዊ ስራዎችና በሌሎች አበልጽገዋል። እታች የተፈጠሩ አፈረ ገደሎችን ደግሞ በዚህ ልክ ወደ ደን ልማት ቀይረዋል። እና ለመጨመር የሚያደርገው አስተዋጽኦ በጣም ከፍተኛ ስለሆነ በየአካባቢያችን ይህን መሰል ደን እንድንፈጥር እና ልምድ እንድትወስዱበት መጨረሻ ማስተያየታችሁን እንድትሰጡ ለመጋበዝ ያህል ነው እዚህ ላይ ያቆምናችሁ ከመስማት ማየት የበለጠ ለአእምሮ መልእክት አለው። ስለዚህ በተግባር ቦታው ላይ እየመጣችሁ ባያችሁ ቁጥር አእምሮአችሁ ውስጥ የሚሰጠው መልእክት ተግባሩ እንድትቀበሉት የሚያደርገው አስተዋጽኦ ጉልህ ስለሆነ ነው በአካል እንድትገኙ የምናደርገው። ስለዚህ የገበሬ በዓል አላማ እውን ነው የምንል ይህን ወስዳችሁ አካባቢያችሁ ተግባራዊ ስታደርጉ ነው ና በደንብ